የአዳማ እግር ኳስ ተጫዋችን አይን ያጠፋው ግለሰብ በስምንት ዓመት ስርዓት ተቀጣይ ይላል አስፋው ስለ ሺ። በአዳማ ከተማ ወረዳ አንድ ቀበሌ 08 ዋርካ በተባለው ስፍራ የተነሳው ጊዜ ግጭት ለአዳማው እግር ኳስ ተጫዋች ታክል አለማየው የግር አይን መጥፋት ምክንያት ሆኖ ነበር። ይህ የሆነው ሐምሌ 11 2008 ከምሽቱ አራት ሰዓት ላይ ነው። በአንድ ሆቴል ውስጥ ሲዝናኑ የነበሩት ሁለቱ ግለሰቦች መጸዳጃ ቤት ደርሶ ሲመለስ ለምን የኔ መቀመጫ ላይ ተቀመጡ በሚል ምክንያት ወደ ከረረጽ በመግባት አዳማ ከተማ እግር ኳስ ተጫዋች ታከለ አለማየሁ የግራ አይን በጠርሙዝ ተመትቷል ሲል የአቃቢ ሕግ ማስረጃ ያቀርባል። ወንጀሉን የፈጸመው ደግሞ ተከሳሽ ሚካኤል አብርሃም እንደሆነ ፖሊስ ማስረጃ አቅርቧል። ከኦሮሚያ ፖሊስ ኮሚሽን የኮሚኒኬሽን ባለሙያ ከሆኑት ከኮማንደር ደረጀ ፈጠነ ያገኘነው መረጃ እንደሚያስረዳው ከሆነ የወረዳው ፍርድ ቤት ተከሳሹን በሶስት ዓመት የእስር ቅጣት እንዲቀጣ ፈርዶበታል። የፍርድ ሂደቱ ያልተዋጠላቸው የአዳማ እግር ኳስ ደጋፊዎችና ክለቡ ቅሬታቸውን ያቀርባሉ። አቃቢ ሕግም የእነሱን ቅሬታ ተቀብሎ ይግባይን በመጠየቅ ጉዳዩ በአዳማ ከፍተኛ ፍርድ ቤት እንዲታይ ተደርጓል ብለዋል። ይግባኙን ሲመለከት የነበረው የአዳማ ከተማ መስተዳደር ከፍተኛ ፍርድ ቤት ተጫዋቹ ከክለቡ አልፎ ለሀገሪቱ ስፖርት ሊሰጠው የሚችለውን ግልጋሎትና እድሜውን ከግምት በማስገባት የእስር ጊዜውን ወደ ስምንት ዓመት ጽኑ እስራት እንዳሳደገው ኮማንደር ደረጀ ለሸከር ነግረዋል። ጉዳተኛው ታከል አለማየሁ በሀገር ውስጥ በተለያዩ የህክምና መስጫዎች ሕክምናውን ቢከታተልም አይኑ ሊድን እንዳልቻለ ተነግሯል።